እስካሁን ያለፍኩት ከሚመጣው አያንስም። እንዲሁ ፈተና እየተሰጠኝ እያለፍኩት ሄዳለሁ። የእስከ ዛሬዎቹ ስላደነደኑኝ የሚመጣው አይጎዳኝም። ሁሌም ይህን አስባለሁ፣ ያልፋል

ኢኒባሲዎች እስከሚደውሉልኝ ለመጠበቀው ደውለውልኝ ሳይል እንግዲህ አላህ ሰውዬውን ታገራልኝ ይቃናውን ወይ ይበለቀትኛል። አለበለዚያ ደግሞ ተነዝል አድርግልኝ ብለሽው ተነዝል የሚያደርግልሽ ከሆነ ይፈልጊ። ያላችሁ ከሰላማችሁ ተከታተሉ ማለት ነው። ተከታተሉ እናንተም በቤታችሁ ከዛ ቤት ላይ ኢጃዛቤት ያላችሁ ማለት ነው። አይችልም ማለት ነው። በቀላሉ ብዙ ስጋ እንዴት አድርገን ምርጥ ሰርተን እንበላለን። ይችላል፣ ይለያያል ማለት ነው። ወዳችኋለሁ። ባባይ ተከታተሉ

ያሉት ስንት ነው ወጥቷል። በጣም እሱ ማለት ነው። እዚህ ጋር የሚያስፈልጉ ቅመሞች አዘጋጅቻለሁ ማለት ነው። እነሱ እጨምራለሁ። እንግዲህ ቆቴቱ ይሄንን ይመስለዋል። ቃሪያውን አልቆርጠውም ለለሽታ ያክሉ የማረገው እንደዚህ። እዚህ ላይ እየጠበስኩትን ድንች አረጋለሁ ማለት ነው።

ተሰም ብሏል። መስክር ላይ ሄዱ ነው ተመስክር እስከሚሄዱ ድረስ እንደዚህ ገጥም የጠብቃቸዋለሁ። እዩላቸው፣ ዱችዬ በዚህ መልኩ አቅዟል ማለት ነው። ምሳው እንደዚህ ሆኖ ቀርቧል። ይህን ይመስላል። እንደታያችሁት እንግዲህ ያው ወለ ወለ ስጋ ወለ ጭጫጭ ምንድነው የሌለው ሩዝ ነው የተሰራው ማለት ነው። ይህንን ይመስላል እንደምታዩት ማለት ነው። በጣም ያምራል ይጣፍታልም፣ በጣም ነው ማለት ነው። ኑ ምሳን ብላ ትፈደሉ ብያለሁ። በያላችሁበት ሰላማችሁ ብዙ ትብሉልኝ። ወዳገሬ ልጆች ላላብ ይወዳችኋለሁ። ኮሜንት ላይ አስተያየታችሁን ጻፉልኝ። ላይክ አርጉኝ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ ማለት ነው። ኢንሻላህ በቅርቡ ደግሞ ኢትዮጵያ እንድገባ አላህ ያሳካለች። ወ ፕሮሰስ ላይ ነው ያለሁት። እቃ ማይ ስላልተበለቀ ነው እንደነገርኳችሁ ማለት ነው። ወደኋላ ያስቀሩኝ፣ አላህ እንዳሳካልኝ፣ ሰውየውን አላህ እንዳራራልኝ ዱአ ያደርጉልኝ ማለት ነው። ውዴ ተከበራችሁ ቤተሰቦቼ፣ አሰላሙ አለይኩም